ሰላሙ አሌይኩም ራህመቱላሂ ወበረካቱ። እስኪ ዛሬ ደግሞ በሰማ አለምጣመቸ የማሰሙኝም ድምፄ ከፍ ካለና ብሰሙ ብዬ ነው ይሄም መልእክት የማስተላልፈው አዲስ ኩንትራት ለመጣችሁ እህቶቼ ነው። በደንብ አድርጋችሁ ስሙኝ እሺ። እንደዚች አይነት ምክር የሚመክራችሁ ሰው የለም። እኔ ዛሬ ስራ ቦታ ያጋጠመኝን ነው። እናንተ ለጉድና ለመከራ የመጣችሁ ነው የምትመስሉት አላህ ድረስላችሁ። ወይ ከቤተሰብ ወይም ከዚህ ከስራው ከመዳምም ጋር እንዴት ተወላከፋችሁ ነው የምትኖሩት? አላህ ያስተካክልላችሁ ሁሉን ነገር። ዛሬ በኔ ቢሮ የመጣች ልጅ ያጋጠማት ትልቅ ሙሲባ አገር ከባሏ ጋር ታወራለች። ባለትዳር ነች። እና አቶ ባልዬ ሸርን አስቦ ነበርና እንደዛ አድርጊ እንደዛ አድርጊ እያለ ቪዲዮ እያስቀረጸ ያስልካት ያስልካትና የማይገባትን የማይገባ አግባብ ያልሆነ ቪዲዮዎችን እየቀረጸች ትልክ ነበር ወደ ባሏ። መጨረሻ ላይ ያንን ቪዲዮ ከያዘ በኋላ ጥል ይፈጠራል። ማስረጃ ይዝባታል። ይሄን ፎቶሽን ለቅቄ እለቅብሻለሁ ይሄን ያክል ካላመጣሽ ይሄንኛውን ቪዲዮ በዚህ ያክል ሺ ይሄንኛውን ቪዲዮ በዚህ ያክል ሺ እያለ ብሎ ሲላት ትናደድና ስልኳን ስብር ታረጋለች። ደሀ ቢቆጣ መንገድ ያፈጥናል ነው። ስልኳ ሲሰበርባት ሸሪሀዋን ተዋጣና እቤት ውስጥ ያለችው ሴት ልጅ የሰባት ዓመት ልጅ ሸር ሆዋን ታስገባ እና ልጅቷ ላይ ዋትሳፕ እና ኢሞ ትከፍታለች። በማ በሴም ካርዷ ያ የተቀረጸችው ቪዲዮ ወደ ማን ይወርዳል? ወደ ልጅቱ ስልክ ማለት ነው። ከዛ ልጅቱ ያንን ቪዲዮ ማየት የማይገባትን ቪዲዮ ልጅቱ ታያለች፣ ወስዳ ለእናቷ፣ እናት ደግሞ ወደኛ ዙሮ ዙሮን የልገባ ነው ጉዳዩ ላይ ጠይቂያት። ምንድን ነው አገር ሲባል ባሏ እንዲህ እንዲህ አድርጎ እያሀደዳት እንደዚህ ነው ተብሎ ቃሚያ ተፈጠረ ማለት ነው። ሁሉን ነገር መግለጽ አይጠበቅብኝም። በጠለብ የመጣችው ልጆች፣ ሰው አትመኑ። ከአሁን በፊት በውስጥ መስመር በሐዋላ ልከሽ የተበላሹ ልጅ አጨብጭቤልሽ ነበረ። ይችኛዋ ልጅ ግን አሳዝናኛለች። ባሏ ነው እንዲህ ያደረጋት እና ቤተሰብ አትመኑ፣ ሰው አትመኑ። ፎቶ እየተነሳችሁ ቪዲዮ እየቀረጻችሁ አትላኩ። ነገ ጧት ደግሞ ራስሽን በሶሻል ሚዲያ ላይ አይተሽ በገመድ እንዳትታነቂ። ከዛ ምን ሆነች? አረብ ሀገር ሂዳ ሞተች ነው የሚባለው። ስለዚህ ጥንቃቄ አድርጉ። መልዕክቱ የገባችሁ ይመስለኛል። የሴት ልጅ ስህተት ስብራት ነው። አዎ የሴት ልጅ ስህተት ስብራት ነው። አሁን ባለንበት ሁኔታ ላይ ሴት ልጅ በተለይ አልፎ አልፎ ማለት እችላለሁ። ሁሉንም ማለት አልችልም። ብዙ ጨዋዎችና ብዙ ጥሩዎች እንዳለን ሁሉ እና በዛው ልክ ደግሞ ሶሻል ሚዲያ እልም አድርጎ ያጠፋን ሰዎች ደግሞ አለን። እኔ ራሴንም ነው አብሬን ተነመለው ሴት ልጅ ሲባል ሌሎችን ተወቃሽ አድርጌ እኔ ራሴን ነፃ ማወጣ ሰው አይደለሁም። እንደዚያ አይደለም። ብዙ ስህተቶችን የምንሰራ የዛሬ ስህተቶቻችን ደግሞ የነገ ዋጋ የሚያስከፍሉን ነገር እንደ ሴት ልጅ መቆም የሚያቀታን ይሄ ዛሬ ላይ ሁሉም ነገር ሆያ ሆየው ያልቅና ኮመንታተሩ ያልቅና አሞጋሹ ያልቅና ይሄ እውቅና የሚሰጠው ሁሉ ያልቅና ሁሉም ነገር ያበቃና ማን ይቀራል? እኔና እኔ ብቻ ወይም አንቺና አንቺ ብቻ ትቀሪ እና ከማን ጋር ትቀሪያለሽ? እንደ ፈጣሪ ፈቃድ ትዳር ከተመሰረተ ከትዳር ጋር እቤትሽ ብቻሽን ትቀሪያለሽ። ያኔ ጆሮአችን ውስጥ እጅግ በጣም አሰቃቂ እጅግ በጣም በመለስ የማንችላቸው መልሶች፣ ማድረግ የሌለብን ጥያቄዎች ይመጡብናል። እንደ አለፍ ስንል ደግሞ እናት እንሆናለን፣ ሚስት ይኮናል፣ ተሚስት አልፎ እናት ይኮናል። ላገባሽው ሰው መሰቀቂያ ለልጆችሽ ማፈሪያ ከመሆናችን በፊት በተለይ ሴት ልጆች ልንሰተር ይገባል። የዛሬ ስህተቶቻችን ለነገ ስብራታችን ነውና ዛሬ ላይ ጥንቃቄ እናደርግ። ዛሬ ላይ እከሌ እውቅናለሁ እከሌ እንደዚህ ነው ብለን የምናደርጋቸው ጥፋቶች፣ የምናደርጋቸው ስህተቶች፣ ሶሻል ሚዲያ ላይ የምናደርጋቸው ጥፋቶች ሁሉ የነገ መሰበሪያችን ነው። የነገ ቀና ብለን እንደምንህር ነው። መብቴ ነው የሚባል ነገር ሁሉ ያበቃል፣ ያልቃል። ምራቅን ዋጥ ማድረጊያ ይሄ ሴትነቱ ነው። ክትት ብሎ ወደ ቤት መምጫ ሰዓት በመጣ ሰዓት እጅግ በጣም የሚያሳፍሩ ነገሮች ይመጡብናል ማለት ነው። መመለስ የማንችላቸው ጥያቄዎች በሙሉ እጭንቅላታችን ውስጥ ይመጣሉ። ስለዚህ ይህ ከመምጣቱ በፊት ጥንቃቄ ብናደርግ። ሶሻል ሚዲያን ስንጠቀም ለመልካም ነገር ከተጠቀሙ እጅግ በጣም መልካም ጀግና ጀግና እህቶች አሉ። ለራበ አጉራሽ፣ ለታመመ ደራሽ እጅግ በጣም ጀግናዎች አሉ ግን ራስን አሳልፎ ባለመስጠት እራስን ራስን አሳልፎ ወርዶ እና ዘግጦ ታይቶ አይደለም፣ ነገሮችን ማስተካከል የሚቻለው ራስን ጠብቆ ስትረበሎ ነገ ላይ ልጆችሽ ባለሽ የአካባቢሽ ሰው ማህበረሰብሽ የሚያፍርብሽ ሴት ተመሆን ዛሬ ላይ ልንጠነቀቅ ይገባል። ልጆቼ እኔ አለቅም። የመጣብን ነገር ምን እንደው አለቅም። ወንዱ ስትር ያለ ሆኖ ሴቶቹ እጅግ በጣም ልክ አልፈናል፣ ድንበር ስተናል። ቆይ ይሄንንም ተው የሚል በዛው አጋጣሚ ደግሞ ማለት ፈልገው ወንድ ልጆች ተው ማለታችሁን፣ ደግሞ ተታችኋል። ያንተ እህት ስላልሆነች ነው የአንተ ሚስት ስላልሆነች ነው የእናንተ ዘመዶች ስላልሆነች ነው፣ አይደለም ሴት ልጅ የሁሉም ናት። ሴት ልጅ ለሁላችንም ጌጥ ናት። ሴት ልጅ ለሁላችንም መከበሪያ ናት። የሴት ልጅ ስብራት ደግሞ በጣም ነው የወንድ ልጅ ጥፋት የቱንም ያክል ያጠፋ ይችላል፣ የቱንም ያክል ሊሄድ ይችላል፣ መንገዶቹን ሊሄድ ሊያበላሽ ይችላል። ግን ነገ ላይ ወደ ቤቶ ስትራ ያለ ጊዜ ወይ ድሮ ክድነበር በቃ ጠንካራ ከሆነ እንደዚህ ከሆነ ነው የሚባልለት እንጂ እንደ ሴት ልጅ እንደ ብርጭቆ ስብር ብሎ እንዲቀር አያደርግም በማህበረሰባችን በአካባቢያችንም ብዙ አይተናል። የሴት ልጅና ወንድ ልጅ ጥፋቶች እኩል ናቸው ማለት አይደለም። ወንድ ልጅ አጥፋ የሴት ልጅ ችግር የለውም ማለት አይደለም። ነገር ግን የሴት ልጅ እጅግ በጣም ከባድ ነው። ሴት ልጅ ልጇን ትትና ሲዛ ስርዓታ ሲዛ ማረጋ ሲዛ ለብዙ ነገር እንድትበቃ የምታደርገው እናት ነች። ከእናትም አልፎ ደግሞ ብዙ ጀግና አባቶች አሉ። የምሬ ነው ምላችሁ። ስለዚህ እንደዚህ አይነት ለመሆን እንደዚህ አይነት ለመሆን ስትሞክሪ ዛሬሽን ስታስተካክሬ ነው፣ ዛሬሽን ስታሳምሬ ነው። ዛሬያችን ያላመረ ሰዎች ነጋችን አያምርም በዛም በዚህም ብዬ ፈምሼ አድጌ የሆነ ቦታ ደረሼ ተዛዝ ተካከላለሁ አይሰራ ሶሻል ሚዲያ ያዘው ነገር ሶሻል ሚዲያ ነው እህቶቼ ይሄ ለሁላችንም ምክር ይመስለኛል ለሁላችንም ሁላችንንም ይመለከተናል ሁላችንንም እኔን ብቻ አይደለም ጨዋ የሆነውን ጨዋ ያልሆናችሁትን እንደዛ አይደለም የሁሉም ሰው ማንም ሰው ስህተት ሲሰራ የሴት ልጅ ስህተት ስብራት ነው ስብራት ሆኖ ነው የሚቀረው ስለዚህ ልንን ጠነቀቅ ይገባል። ዛሬ ላይ እዚህ ጋር እሱን አላገባውን የሚቸገረ ተብሎ የሚሰራው ስራ ነገ ጨዋ የተባለውን ወንድ መርጠሽ ብታገቢ ጨዋ ሆነሽ ስትሪ ያልሽ ብትሆኝ በእያንዳንዷ ቀን ትወቀሱባታለሽ። ባገባሽ ዋልሽ ትናቂበታለሽ። ባገባሽ ቤተሰቦቹ ታፍሪበታለሽ። የእኛ ሰው ደግሞ ስብራትሽ ነው የሚፈልግልሽ። የቱን ያክል ደግ ብንሆን፣ የቱን ያክል ጥሩ ብንሆን ትንሽ እየስተሳለችብን እያንዳንዷ ቀን ላይ ያመጧታል። ያችን እንደ በእሰ በዝምዝዝ እያደረጉ ማለት ነው። ስለዚህ ከዚህ ድርጊታችን እንቆጠብ እላለውኝ። በጣም ቪዲዮ እንዳይበዛም እንዳይረዝም ወደ ዋና ዋናው ደግሞ ሌሎቹ ሀሳብ ለመሄድ ሳስብ ነው የሴት ልጅ ስህተት ስብራትዋ ነው የሚለውን በእናንተው ሀሳብና በእናንተው መንገድ ደግሞ ሰብ አድርጋችሁ ተንተናችሁ ኮሜንት ላይ ብታስቀምጡልኝም እጅግ በጣም ደስ ይለኛል ማለት ነው። ዛሬም ነገም ተነገም ወዲያ ጥንቃቄ እናድርግ እንደ ሴት ልጅ መካሪ እንደ ሴት ልጅ አስተማሪ እንደሴት ሴት ልጅ መንገድ አሳያጅ እንደሴት ሴት ልጅ ሁሉን ነገር ሽፍን አድርጋ እንደምትይዘው ሁሉ ዛሬ ደግሞ በአደባባይ ወጥተን ለራሳችን መሆን አቅተውላል። እና እስኪ ለራሳችን እንሆን። ወንድሞቻችንም እህቶቻችንም የእኛ ታናናሾች እኛ ራዕይ እንድንሆናቸው እንጂ እኛ ከስረን ወርቀን በተበላሸ መንገድ ሂደን ወይ እኛን ይከተላሉ ወይ ደግሞ እኛን ያፍሮብናል ከዚህ ድርጌታችን እንጠንቀቅ በማለት የዛሬው ሀሳቢ በዚህ እጨርሳለሁኝ ወደኋላ ቀጣይ ሀሳቢ ልሄድ ታበዛሁባችሁ በጣም ይቅርታ ማለት ነው እንግዲህ መማራችን ዋጋ ያጣበት ምንድን ነው ብሎ እስኪ እየጠየቀ ሰው አለ ወይ እንደ እኔ ሀሳብ የመጣበት ወይንም ደግሞ መማራችን ዋጋ ያጣንበት ምክንያት ምንድን ነው ለምንድን ነው በዚህ ልክ የተማረ ሰው የሆነ ቦታ ላይ የሆነ ቦታ ላይ አስቀምጠው ከዛ ቦታ ላይ ወርደው የምናገኝበት ምክንያቱ ምንድን ነው? ለምንድን ነው መማራችን ወገጣበት? በተለይ እንደኛ እንደ ኢትዮጵያዊነት መማራችን ወገጣበት ጣበት ምክንያት ምንድን ነው? ለምንስ ነው እንደዚህ ይሆን ነው ማወቅ። በዚህ ልክ ነው እንዴ መማር። ተምሮ አውቆ ተፈላስፎ የሆነ ነገር ፈጥሮ የሆነ ነገር አድርጎ ሰው መሆኑ ለሰው ልጅ ትልቅነት ነበረ። ዘንድሮ ግን አውቆ ተምሮ መጥፎ ነገሮችን ሲሸርም መጥፎ ነገሮችን ሲያደርጉ እናያለን። ለምንድን ነው ሳይማሩ ምንም ሳያውቁ ፊደል ሳይቆጥሩ ሂሳብ ሲያስቡ ባቄላ አቅርበው ብዙም ማያውቁ እናቶቻችን ነበሩ አባቶች እና ባቄላ አቅርበው አንድ ሁለት ተብሎ የባቄላ ፍሬ ታስባ ማለት ነው ሂሳብ የሚሰሩ አባቶቻችን እኮ ነበሩ። በነዛ ውስጥ ግትትና ስነ ምግባር ሰው፣ ሰው የእውነት ሰው ማለት ነው። አንገት ያለው ሰው ነበሩ እኮ ቤተሰቦቻችን